ሰላም፣ ጤና ይስጥልኝ የተከበራችሁና የተወደዳችሁ የመፈነን ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ዜና ወጃችን እነሆ ጀምረናል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያም አርዕስተ ዜናዎችን እንነግራችኋለን። አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ከመቶ በላይ ወታደሮች መገደላቸውን የመራ ፋኖ አንድነት በጎንደር አስታውቋል። አገዛዙ በበኩሉ ብልጽግና በሚገኝባቸው የክልሉ አካባቢዎች የፋኖ ኃይሎችን የሚወነጅሉና የሚያጣጥሉ የስብሰባ መድረኮችን እያደረገ ቀጥሏል። በዚህ ላይ ዝርዝር ሪፖርት አዘጋጅተናል፣ የምናስደምጣችሁ ይሆናል። አቶ ልደቱ አያሌው ሌላ ዙር አውዳሚ ጦርነት ከፊታችን አፍጦ እየመጣ ነው አለ አቶ ልደቱ አያሌው የኤርትራ ጦር የአማራ ፋኖ የትግራይ ሰራዊት የኦሮሞ ነጻነት ሰራዊት በጋራ ሆነው ከሰሩና በአጠቃላይ ደግሞ የብልጽግና ጦርና የአካባቢውን ጥቅም የሚፈልጉ ኃይሎች በጋራ ሆነው አዲስ ጦርነት ሊቀሰቅሱ ነው ብለዋል አቶ ልደቱ አያሌው ስጋታቸውን ኦሮማይ በቃ ንበል እንደገና ሲሉ ባቀረቡት ጽሑፋቸው ያቀረቡትን ዝርዝር ጉዳይ የተመለከተ ጥንቅራለን እነዚህንና ሌሎች መረጃዎችን አስደምጣችኋለሁ። አብራችሁን ቆዩ። ባለፉት ሁለት ዓመታት በከፍተኛ ሁኔታ እየተካሄደ የሚገኘውና በአገዛዙና በፋኖ ኃይሎች መካከል አውዳሚ የሆነ ጦርነት ዛሬም በአማራ ክልል ቀጥሏል። በጎንደር ከመቶ በላይ ያገዛዙ ወታደሮች መገደላቸውን የአማራ ፋኖ አንድነት በጎንደር እውቁልኝ ያለ ሲሆን አገዛዙ በበኩሉ ደግሞ ብልጽግና የሚገኝባቸው የክልሉ አካባቢዎች የፋኖ ኃይሎችን የሚወነጅሉና የሚያጣጥሉ ስብሰባ መድረኮችን እያደረገ ቀጥሏል። ትናንትናና ዛሬ ብቻ በጎንደር ቀጠና በተለያዩ አውደውጊያ ከመቶ በላይ ያገዛዙ ግትልትል ወታደሮች መገደላቸውን የአማራ ፋኖ በጎንደር አስታውቋል። በማዕከላዊ ጎንደር ታች አርማጮ ወረዳ በተለያዩ ቀጠናዎች ከባድ ውጊያ መደረጉንም ነው የፋኖ ኃይሎች ያስታወቁት። በእነዚህ ቀጠናዎች በተደረገው ውጊያ ከ84 በላይ ወታደሮች ሲገደሉ 22ቱ ቁስለኛ ሆነዋል። እንዲሁም 25 ወታደሮች ደግሞ በፋኖ ኃይሎች ተማርከዋል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በአርማጮሆ በተደረገው በዚሁ ውጊያ ከሰብአዊ ጉዳት በተጨማሪ ከፍተኛ ቁጥር ያለው የጦር መሳሪያ በፋኖ ኃይሎች መማረኩም የተገለጸ ሲሆን በጎጃም ቀጠና የተለያዩ አካባቢዎችም ትናንትናና ዛሬ ከፍተኛ ሰብአዊ እና ቁሳዊ ጉዳት የተመዘገበበት ውጊያ ተደርጓል። በትናንትና እለት በዚሁ በጎጃም ሰከላ እና ዳንግላ ወረዳዎች በርካታ ወታደሮች የተጎዱበት ውጊያ መደረጉ የታወቀ ሲሆን በባህር ዳር ከተማ ዙሪያ መሸንቲ ደግሞ በአገዛዙ የተጠራው ስብሰባ የፋኖ ኃይሎች እንዲበተን ማድረጋቸው ታውቋል። ሰሞኑን ብልጽግና በሚገኝባቸው የክልሉ አካባቢዎች የፋኖ ኃይሎችን የሚወነጅሉና የሚያጣጥሉ የስብሰባ መድረኮችን እያደረገ እንደሚገኝ አገዛዙ ወቁል ይብሏል የጥፋት እጆችና መዘዛቸው በሚል ሕዝብ እየሰበሰበ በራሱ በአገዛዙ ጦር የተፈጸሙ ግፎችን ሁሉ ለፋኖ በመስጠት የሐሰት ፕሮፓጋንዳ እየነዛና ሕዝብን እያደናገረ ይገኛል ሲሉ የስብሰባው ተሳታፊዎች አረጋግጠዋል። ለዚህም የፕሮፓጋንዳ ስራው ሲባል ተንቀሳቃሽ ምስሎችንና ለራሱ ዓላማ ግብዓት ይሆናሉ የተባሉ ሀሳቦችን የሚናገሩ ሰዎችን ቀድሞ በማዘጋጀት አገዛዙ የፋኖ ኃይሎችን ከህዝብ ይነጥልልኛል ብሎ ያሰባቸውን ሁሉ በግዳጅ ለማስረጽ እየሞከረ ነው ሲሉ ተሳታፊዎቹ አክለዋል። ይህ የብልጽግና አገዛዝ ደግሞ የተጋለጠበትን አካሄድ ስለሆነ ህዝቡ ግንዛቤ ያለው ቢሆንም አሁንም ግን የአገዛዙ አካሄድ ራሱ በህዝቡና በንብረት ላይ የሚፈጽመው ወንጀል የመካድ ጉዞ ስለሆነ በቀላሉ የሚታይ ሊሆን አይገባም ሲሉ ተናግረዋል። የስብሰባው ተሳታፊዎች በአብዛኛው ሰብሳቢዎቹ ላይ የአገዛዙ መከላከያ አዛዦችና የተለያዩ አባላት የሚገኙበት ሲሆን ይህም በህዝቡ ላይ ከፍተኛ የስነ ልቦና ጫና ለማሳደር ሆን ተብሎ የተደረገ ነው ሲሉ ተሳታፊዎች ተናግረዋል። ውድ የመፈነን ሚዲያ ቤተሰቦች ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም መረጃው ከተመቻችሁ ላይክና ሼር በማድረግ ለብዙዎች ተደራሽ እንዲሆን በማድረግ ኃላፊነቱን እንዲወጡ ስል ወደ ቀጣይ መረጃ አለፍኩ። አቶ ልደቱ አያሌው ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነው አሉ። አቶ ልደቱ አያሌው የኤርትራ ጦር፣ የአማራ ፋኖ፣ የትግራይ ሰራዊት፣ የኦሮሞ ነጻነት ሰራዊት በጋራ ሆነው የብልጽግና ጦርና ሌሎች አካባቢዎች ጥቅም ፈላጊ ኃይሎችን የሚገጥሙበት ጦርነት ከፊታችን አፍጥጦ እየመጣ ነው ብለዋል። አቶ ልደቱ አያሌው ወቅታዊ ሁኔታዎችና ቀጣይ ሁኔታዎችን በተመለከተ የራሳቸውን እይታ አስቀምጠዋል። በዛሬው ዕለት ኦሮማይ እንደገና በሚል ባወጣው ትንታኔ ለሰላም በር ንክፈት፣ ጦርነቶችን እናስቀረ ሲሉ ተናግረዋል። አቶ ልደቱ አያሌው በጽሁፋቸው ሌላ ዙር ጦርነት ከፊታችን አፍጥቶ እየመጣ ነው በማለት አስፍረዋል። በአንድ በኩል በቀይ ባህርና አካባቢዎች ጥቅማለን ብለው በሚያምኑ የውጭ ኃይሎች ጋር በመተባበር የብልጽግና አገዛዝ በኤርትራና በተባባሪዎች ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል ሲሉ አቶ ልደቱ ተናግረዋል። ከማገዶ እንጨት የተሻለ ዋጋ የማይሰጣቸው የሀገራችን ባተሌ ወጣቶች ወደ ሙታን ማሰልጠኛ በገፍ እየታፈሱ በማጋዝ ላይ ያሉትም ለዚህ ሆኖ ብለዋል። በሌላ በኩል ህወሓት፣ የኦሮሞ ነጻነት ሰራዊት፣ ፋኖ በከፊል የመሳሰሉ ታጣቂ ኃይሎችን ምን የጋራ አጀንዳ እንደቀመሩልን በግልጽ ባይነግሩንም የጠላት ጠላት ወዳጅ ነው በሚል የተለመደ ስሌት ተባብረው ከሻቢያ ጋር ጭምር ተጣምረው በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑን የአደባባይ ሚስጥር እየሆነ መጧል ብለዋል። ይህ አይነት አዲስ የጦርነት አሰላለፍ የያዘ ተጨማሪ ጦርነት ለይቶለት አካባቢው ከፈነዳ ውጤቱ በሀገራችን መንግስት የለሽ ሁኔታን ከመፍጠር ባለፈ እንደ ሀገርና እንደ ህዝብ የመተላለቅ ወይም የመፈራረስ አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም ሲሉ አቶ ልደቱ አያሌው ተናግረዋል ለሰዓቱ የነበሩን መረጃዎች እነዚህ ነበሩ አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን! በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ